ሰላም ጤና ይስትልኝ ውድና የተከበራችሁ የዩቲዩብ ቤተሰቦች፣ እንግዲህ አሁን ማሳያችሁ በተከታታይ ካብከት ነው። ካብከት እንግዲህ ለጀማሪዎች ጀማሪ ሲባል በቃ ምንም ሂንት ለሌላቸው በሚሆን መልኩ በትንሽ ትንሽ ለማሳየት ፈልጋለሁ። እንግዲህ አፕሊኬሽኑ ከሌላችሁ ፕሌይ ስቶር ላይ ገቡና ካብከት ብላችሁ ይህን እንደምትመለከቱት ዳውንሎድ አድርጉት ማለት ነው። እኔ ያው ካብከት አፕሊኬሽን ስለነበረኝ ኦፕን ላለው ከዛ ማስታወቂያ ነገሮች ይመጣሉ። ስለዚህ መታገስ ነው፣ አንድ አምስት ሰከንድ ኒው ፕሮጀክት። እንግዲህ ይሄ የመጀመሪያው የካፕከት ፊት ለፊት ያለው ኢንተርፌስ ይሄ ነው። ልክ ስትከፍቱት የምታገኙት ነገር ይሄ ነው። የመጀመሪያ ጊዜያችሁ ከሆነ ከላይ ሴቲንግ ምልክቷን ነክታችሁ ይሄ ነገር በርቶ ነው የምታገኙት ማለት ነው። ይሄ ስለዚህ አጥፉት፣ ዲስካርድ በሉት። ምክንያቱም በየጊዜው ሊያስቸግራችሁ ስለማይገባ ማለት ነው። ከዛ ኒው ፕሮጀክት የሚላለ እና የሆነች የመደመር ምልክት ከላይ ያለች በጥቁር እሷን ክሊክ ታደርጋላችሁ። እንግዲህ አሁን ኤዲት የምታደርጉትን ቪዲዮ ማስገባት ይሆናል ማለት ነው። የፈለጋችሁትን የቀረጻችሁትን ቪዲዮ ታስገባላችሁ። አንድ ጊዜ ክሊክ ካደርጋችሁት በኋላ ከስር አድ የምትላለች እሷን ነው የምትነኩቡት ማለት ነው። በነገራችን ላይ በአንድ ጊዜ ሁለት ሶስት ቪዲዮ ማስገባት የእናንተ ምርጫ ነው፣ ትችላላችሁ ማለት ነው። አሁን እዚህ ጋር እንደገባን ለምንድን ነው ይሄን ቪዲዮ የምንሰራው? ለዩቲዩብ ነው፣ ለዩቲዩብ ሾርት ነው፣ ኦር ደግሞ ለቲክቶክ ነው የሚለውን እናንተ ናችሁ የምትወስኑት። ለረጅም የዩቲዩብ ቪዲዮች ለመልቀቅ አስፔክት ሬሾ ውስጥ ገብታችሁ አስራ ስድስት በዘጠኝ ማድረግ ይኖርባችኋል። ካልሆነ ደግሞ ለዩቲዩብ አጫጭር ቪዲዮ ለሾርትስ ከሆነ ዘጠኝ በአስራ ስድስት ለቲክቶክም ልክ እንደዛው መሆን ይጠበቅበታል ማለት ነው። የመጀመሪያ ስራችሁ ይሄ ነው። ከዛ በኋላ እንግዲህ ለአሁን እኛ በዩቲዩብ ሎንግ ቪዲዮ ለማሳየት ያክል አስራ ስድስት በዘጠኝ የሚለውን መርጣለን። አሁን አስራ ስድስት በዘጠኝ የሚለውን ስመርጥ እዚህ ጋር ቪዲዮ ትንሽዬ ነው የሚሆነው። ነገር ግን ትርፍ ቦታዎች ይኖራሉ። አስራ ስድስት በዘጠኝ ስለሆነ ሰፋ ያለ ነገር ስለሚኖረው፣ ስለዚህ ምን ማድረግ ይኖርብኛል? ማጥፋት ሶ ይሄ ጥቁሩ ፓርት መጥፋት ይኖርበታል ማለት ነው። ስለዚህ እሱን ለማድረግ ምንድን ነው መፍጠር ያለብኝ ባክግራውንድ የሚባል ነገር አለ። ሶ ባክግራውንድ የሚባለው ነገር ጋር ሂቼ አንድ ጊዜ ክሊክ አድርጋለሁ ማለት ነው። ሶ ባክግራውንድ ስነካ ሁለት ምርጫዎች ወደ ሶስት ምርጫዎች አሉ። ኢሜጅ ብለር እና ከለር የሚሉ አሉ። ኢሜጅ የሚለው እንግዲህ ከስልካችን ያዘጋጅነው ነገር ካለ እኛ ደስ ያለን ነገር ማስገባት እንችላለን። ብለር ከሆነ ደግሞ ብለር የሚለውን ስንነካው አራት አይነት ነገሮችን ያመጣልናል። መጀመሪያ የጫነው ቪዲዮ የተወሰነ ደብዝዞ፣ ከዛ ደግሞ ትንሽዬ ደግሞ ጨምሮ እያለ እያለ የመደብዘዝ መጠኑ እየጨመረ ይሄዳል። ስለዚህ እናንተ ያምራል የምትሉትን ምረጡ። ትንሽ ደብዘዝ ያለው አሪፍ ነው። ኖርማሊ የተወሰነ ደብዘዝ ያለው ደስ ይላል። ሶ እሱን ብመርጥለት አሁን እንደምትመለከቱት የጫንኩት ቪዲዮ ልክ ይሄ በሰማያዊ ነገር የተከበበው ይሄ አሁን የማንቀሳቅሰው ሲሆን እንግዲህ ከዛ ውጭ ያለው ቦታ ትርፍ ነው ማለት ነው። ሶ ትርፉ ቦታ ጥቁር ሆኖ መቀመጥ ስለሌለበት ባክግራውንድ አስገብቼለታለሁ። ስለዚህ ይችኛዋን መሀል ያለችዋን ቪዲዮ በተለያየ ሁኔታ አዘጋጅቼ እንትላለሁ ማለት ነው። ሶ አሁን እሷን ምን ማድረግ መቁረጥ እችላለው፣ ስፕሊት ይባላል መቁረጥ። ሶ ቪዲዮን የሆነ ቦታ ላይ ነካውና ስፕሊት የሚለውን ነክቼ በቀኝ በኩል ያለውን ነክቼ ዲሌት ማድረግ እችላለሁ። ልክ እንደዚህ ኦር ደግሞ በአክ ብዬ ላሳያችሁ። ወይም ደግሞ በግራ በኩል ያለውን ነክቼ ዲሌት ማድረግ እችላለሁ ከፍለፊት ያለውን ስለዚህ በሁለት አይነት መንገድ በግራም በቀኝም ዲሌት ማድረግ ይቻላል ማለት ነው። አሁን እዚህ ጋር እንደምትመለከቱት ሌላም ስፕሊት ካስፈለገኝ ልክ እንደዚሁ ሂጄ የሆነ ቦታ ላይ መሀል ላይ ሊሆን ይችላል። ይሄ ደግሞ መሀል ላይ ነው። ስፕሊት ማድረግ ይችላለሁ ማለት ነው። ሶ የተለያዩ ቦታዎች ላይ ስፕሊት ማድረግ ይቻላል። መቁረጥ የማትፈልጉት ነገር ካለ እየቆራረጣችሁ ማስወጣት ትችላላችሁ። ስፕሊት ይባላል። ከዛ ውጪ ውስጥ ላይ የነበረውን አብሮት የነበረውን ኦዲዮ ማጥፋትም ይቻላል። ኦዲዮን አጥፍታችሁ እንደገና ሌላ ኦዲዮ መጨመር የምትፈልጉ ከሆነ ለምሳሌ ስትቀዱ ያለውን ይሄ ሻሻታ ምናምናምን የማትፈልጉት ከሆነና ያንን አስወጥታችሁ ሌላ ድምጽ እዚሁ ላይ መቅዳት የምትፈልጉት ወይ ደግሞ በአግራውንድ ሚውዚክ ነገር እናንተ ሳትናገሩ መልቀቅ ከፈለጋችሁ መጀመሪያ የነበረውን ማጥፋት ይቻላል። ያን ለማድረግ ቪዲዮውን አንድ ጊዜ ክሊክ ታደረጉትና፣ ወደ ጎን ትሄዳላችሁ። ወደ ጎን ስትሄዱ ሪሙቭ ምን የሚል ኤክስትራክት ኦዲዮ የሚል ታገኛላችሁ። እሱን አንድ ጊዜ ክሊክ ታደረጋላችሁ። አሁን ኤክስትራክት እያደረገ ነው ማለት ነው። ድምጹን ከምስሉ እየለየው ነው። ስለዚህ መጀመሪያ ስንቀርጽ የገቡ ድምጾችን እንደዚህ ያወጣቸዋል። ስለዚህ እሱን ዲሌት ማድረግ። አሁን ቪዲዮ ብቻ ነው እዚህ ጋር ያለን ማለት ነው። ስለዚህ እዚህ ቪዲዮ ላይ እኔ አሁን የራሴን ድምጽ እዚሁ ልጨምር ካልኩ ኦዲዮ፣ አድ ኦዲዮ የሚላለ ከስር እሷን ክሊክ አደርጋለሁ። ወደ ጎን ወደ ጎን ሄድና ሪከርድ የሚላለ ስለዚህ ሪከርድ የሚለውን ስነካ መቅዳት ይጀምራል። ስለዚህ እዚሁ ላይ ድምጽ መቅረጽ እችላለሁ ማለት ነው። ከዛ ውጪ ሌላ ደግሞ ኦዲዮ ያዘጋጀሁት ካለ እሱን ለማስገባት ሳውንድ ስላለው ሳውንድስ ብዬ ስነካው ወደ ሪኮመንድድ ራሱ የሚጋብዘኝ አለ። ሶ ከእነዚህ ውስጥ መምረጥ እችላለሁ። ኦር ደግሞ ከስልኬ ውስጥ ዲቫይስ የሚለውን ነክቼ እኔ ያዘጋጀሁት ቪዲዮ ካለ ማስገባት እችላለሁ። ቲክቶክ ላይ ደግሞ ከቲክቶክ ሴቭ የተደረጉ ነገሮች ካሉ ፋቮራይት ላይ እነዛ እነዛን ነገሮች አድ ማድረግ ይቻላል። ድምጽ በዚህ መልኩ መጨመር ትችላላችሁ ማለት ነው። ሌላው ኦዲዮ ሪሙቭ አይተናል። ሬዲዩስ ኖይዝ የሚልለ እንግዲህ ሬዲዩስ ኖይዝ ማለት መጀመሪያ ስትቀዱት የተለያዩ የሚረብሽ ድምጽ ምናምን ካለ እሱን ሬዲዩስ ማድረግ ይቻላል። ነገር ግን አሁን እኔ ድምጹን ኦሬዲ ስላስወጣሁት እዚህ ጋር ሬዲዩስ ኖይዝ የሚለውን አጥቁሮታል ማለት ነው። ሌላው ኦቨር ላይ የሚባል ነገር አለ። ሶ ኦቨር ላይ ማለት ምንድን ነው? እዚህ ቪዲዮ ላይ ከስር ሌላ ቪዲዮ ተደርቦ እንዲመጣ ኦር ደግሞ ፎቶም ሊሆን ይችላል ተደርቦ እንዲመጣ የምናደርግበት መንገድ ነው። ያን ለማድረግ እንግዲህ ኦቨር ላይ የሚል አለ ከስር እሱን ክሊክ እናደርጋለን። ከዛ አድ ኦቨር ላይ ይለናል። አሁን እኛ ከስር አብሮ እንዲመጣ የምንፈልገው ቪዲዮ ካለ ልክ እንደዚህ ክሊክ አድርገን ወደ ፊት ለፊት የፈለግነው ቦታ ላይ ማስጠጋት እንችላለን ማለት ነው። ሶ ይህን ይመስላል። ኦቨር ላይ የምንለው በዚህ መልኩ ማስተካከል እንችላለን። መጀመሪያ ከነበረን ቪዲዮ ጋር ው ስንፈልግ መጠኑ እናሳንሰን ክሮፕ አድርገን ምናምን ማስቀመጥ እንችላለን ሶ ኦቨር ላይ ብዙ ጥቅም አለው ሪያክሽን ቪዲዮም ስንሰራ ያገለግለናል ኦቨር ላይ የሚለው ኦቨር ላይ ያልነውን እናጥፋና ፎር ኤግዛምፕል በሌላ መንገድ ማምጣት ይቻላል ኦቨርላይ ለምሳሌ መጨረሻ ላይ አድ የሚላለን ፕላስ ምልክቱ በትልቁ በነጭ ውስጥ ያለው ፕላስ ምልክት እሱን መነክተን የምንፈልገውን ቪዲዮ ካስገባን በኋላ የምንፈልገውን ቪዲዮ ካስገባን በኋላ ቪዲዮን ጫን ብለን ኦቨር ላይ የሚለውን ፈልገን መንካት እምንችልበት መንገድም አለ። ይው አሁን ያወርደዋል። ስለዚህ ይዘን ወደ ምንፈልገው ቦታ በጣታችን ጫን ብለን ማስጠጋት እንችላለን። በዚህም መንገድ ኦቨር ላይ ማድረግ እንችላለን። ኦቨር ላይ ያደረግነውን ነገር ክሮፕ ምናምን አጠገቡ ላይ ማስቀመጥ የተለያዩ ነገሮችን ማድረግ እንችላለን ማለት ነው። ሌላው እንግዲህ ቴክስት ነው። ቴክስትን በተመለከተ እንግዲህ የተለያዩ ጽሑፎችን ማስገባት ይቻላል። ከሰራ ነው ቪዲዮ ላይ የተለያዩ ቦታዎች ላይ ቴክስቶችን መጨመር ይቻላል። ለምሳሌ ከስር ቴክስት የሚላለ ከዛ አድ ቴክስት ይላል። ቴክስት ምልክቱ ሲመጣልን እንደዚህ እንደዚህ አድርገን ጽሑፎችን መጻፍ እንችላለን ማለት ነው። ሶ የጻፍ ነው። ጽሁፍ የተለያየ ቅርጽ እንዲይዝ ማድረግም ይቻላል። ለምሳሌ ፎንቱን መቀየር ይቻላል። ፎንት የሚለው ውስጥ ገብተን ሶ የተለያዩ ትሬንዲንግ ፎንት የሚለው የራሱ ነው። የተለያዩ ፎንቶች አሉ። እነሱ መነካካት ይቻላል። ኦር ደግሞ የራሳችን ፎንት አለ። ማይ ፎንት የሚለው እንግዲህ ፎንቶችን ከቴሌግራም ላይ ነው ሰርኳቸው ሶ ማይ ፎንት የሚለው ላይ ግራፊክስ ሰር ግራፊክስ ምናምን የመሳሰሉ ደስ ደስ የሚሉ የሆኑ ፎንቶች አሉ። ና ፎር ኤግዛምፕል እስኪ የሆነ ትርጉም ያለው ጽሁፍ ጽፌ ላሳያችሁ ዩቱብ ብዬ ተመልከቱት። ይሄ በጣም የሚያምር የሆነ ፎንት ነው፣ ውብ የሆነ ፎንት ነው። ተመልከቱት። ስለዚህ የዚህን ፎንት ከለሩን መቀየር እችላለሁ። እንደምትመለከቱት ያው ስታይል ውስጥ ገብቼ ከለሩን መቀያየር እችላለሁ። ባክግራውንድ እንዲኖረው ከፈለግኩ ደግሞ የጻፍኩት ጽሁፍ ልክ እንደዚህ የሚያምር ነገር እንደዚህ ወደዛ ጠጋ ማድረግ እችላለሁ። ሶ በጣም የሚያማምሩ ነገሮችን መፍጠር ይችላሉ። ልክ እንደዚህ ማለት ነው። ይሄ በጣም ደስ የሚል ነው ፎንቱ። ከዛ ውጭ ደግሞ ይሄ ካልተመቸኝ ባክግራውንዱን ማጥፋት ይችላለሁ። ከእንደገና ባክግራውንድ የሚላለ ከስር ሌላ ይኸው እንደምትመለከቱት ባክግራውንዱን መጨምሬ የባግራውንዱ ከለር ደግሞ መምረጥ እችላለሁ የጽሁፉን ማለት ነው። ስለዚህ የሚያማምሩ ነገሮችን መፍጠር ትችላላችሁ። ከአብከት እጅግ በጣም ምርጥ የሆነ እንትን ነው። አሁን ይሄ ጽሁፍ እንግዲህ ተመልከቱት የተወሰነ ሳስኬሄደው ይጠፋል። ስለዚህ እኩል ከቪዲዮ ጋር እንዲያልቅ ጫፉን ይዤ እስከ ቪዲዮ መጨረሻ መሄድ እችላለሁ ማለት ነው። ተመልከቱት አሁን ብጎትተው እስከ ቪዲዮ መጨረሻ አብሮ ይሄዳል ጽሁፉ። እንደምትመለከቱት እንግዲህ ይሄ ቴክስት ቦታውን ማንቀሳቀስ ምናምን እንደምትችሉ ያው እንግዲህ ግልጽ ነው። ሳይዙን ለማሳነስ እዚህ ጋር ከስር ቀስት ነገሮች አሉ። እነዚህ ሳብ ምናምን እያደረግን እንትን ማለት እንችላለን። ሌላው እንግዲህ ስቲከር የሚባል ነገር አለ። ስቲከር ለመጨመር እዚህ ጋር ስቲከር የሚል አለ። እነዚህ ሁሉ የምትመለከቷቸው ስቲከሮች እንደ ኢሞጂ ነገሮችን የሚስቁ ምናምን፣ እንደዚህ አሁን ብዙ ጊዜ እንደዚህ አይነት ነገር አይታችሁ ሊሆን ይችላል ዩትዩብ ኤዲቲንግ ላይ። ሶ እንደዚህ አይነት ነገር አድማረግ ሰብስክራይብ ካስፈለገ ሰብስክራይብ የሚል መጨመር ይቻላል። እንደምትመለከቱት ሰብስክራይብ የሚለውን እዚህ ጋር ጨመርኩት። ውብ ነገር ነው። ነገር ግን እዚጋ ያያችሁ አጫጭር ናቸው። ስለዚህ እነሱን ለማርዘም እስከ መጨረሻ ሳብ ሳብ ታደርጋላችሁ ማለት ነው እስከ መጨረሻ ሳብሳብ ማድረግ ይቻላል። የሰብስክራይቡም እስከምንፈልገው ድረስ ማለት ነው፣ እንደዚህ መጨመር ይቻላል። ሌላው ስቲከር ላይ ያሉ ነገሮች ላይክ የሚላለ ላይክ ማድረግ ይቻላል። በነገራችን ላይ የማትፈልጉት ስቲከር ካለ ከላይ ኤክስ ምልክቷን ነክታችሁ ማስወጣት ነው። የተለያዩ አሁን ይሄ የሚያምር የሆነ ስቲከር ነው፣ ተመልከቱት። ይሄን ስቲከር አሁን ብን አድ ብታረጉት የሆነ ቪዲዮአችሁ ላይ ቫልዩ የሚሰጥ አይነት ነገር ነው፣ ተመልከቱት። ጎንድ ላይ በጣም የሚያምር ነገር ነው። ስለዚህ እስኬድ ድረስ ይሄድልኝ የሚለውን ሳብ ሳብ እያረጋችሁ ምን ያክል መቆየት እንዳለበት መጨመር ይቻላል። ሌላው የሚያለቅስ የሆነ ኢሞጂ ያለ፣ ላይክ ምልክት፣ መነጽር ያደረገ ሰው፣ እዚህ ጋር የሚቆጥር ደግሞ ላይክ እየቆጠረ ማለት ነው ብዙ ጊዜ አይታችሁት ሊሆን ይችላል። የተለያዩ ቪዲዮ ኤዲቲንጎች ላይ ሰው የሚቆጥር ላይክ ማድረግ ይቻላል። ከነዚህ ደግሞ ከነዚህ ውጭ ሌሎችም ነገሮችን እንመልከት። ለምሳሌ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ሼር አድርጉ፣ ኮሜንት ስጡ፣ የደውል ምልክቷን ተጫኑ የሚል ይሄው። እዚህ ጋር የደውል ምልክት ስትቆጥር ማለት ነው። የደውል ምልክቷ ሰውን ልክ እንደዚህ የቆጠረች፣ እንደዚህ አይነት ነገሮችን አድ ማድረግ ይቻላል። ከዛ ውጪ ተመልከቱ። እዚህ ጋር ላይኩ 100 ኬ 100 ሺህ ላይክ አድርጉኝ እንደማለት ነው መልእክቱ። የፈለጋችሁት ቦታ እዚህ ጋር ጠጋ አድርጋችሁ ከዛ በኋላ እስከ ድረስ መሄድ አለበት ምናምን የሚለው እናንተ ናችሁ የምትወሰኑት። እንግዲህ ሌላ ቴክስት ላይ አኒሜሽኖችን መጨመር እንችላለን። ቴክስት ፎር ኤግዛምፕል አር ቴክስትን በለው ኦኬ ዩቲዩብ ለበለው ስቲ ዩቲዩብ ሰው ይሄን ዩቲዩብ ካልኩ በኋላ ያው እንደነገርኳችሁ ፎንቶችን መምረጥ እንችላለን። ከዛ ስታይል ስታይሎችን ባክግራውንድ አለ ሰው እዚህ ላይ ምን ማድረግ እንችላለን? አኒሜሽን መጨመር እንችላለን። ሰው አኒሜሽን ኢን ኤንድ አውት የሚል አለ? ሶ እንድ ምን አይነት ቅርጽ ይዞ እንደሚገባ የሚያሳዩ ነገሮች አሉ። ለምሳሌ እስቲ ራይት ታይፕ ራይቲንግ ራይተር ሚላለ ልክ እንደዚህ ማለት ነው። እንደዚህ እንዲጽፍልን፣ ኦር ደግሞ በዚህ መልኩ እንዲገባ ማድረግ ይቻላል። ፌዲን በዚህ መልኩ። ሶ የተለያዩ የሆኑ ነገሮች አሉ አኒሜሽን ላይ ይሄ ጽሁፉ ሲገባ ነው። ሲወጣ ደግሞ አስፈላጊ ከሆነ ፌዳውት ሚላለ ተቆር ብሎ እንዲጠፋ በዚህ መልኩ፣ ፖፕ ፖፕ ዳውን ወደታች ተንሸራቶ እንዲወጣ፣ ኦር ደግሞ እንደዚህ ሰብሰብ ብሎ እንዲጠፋ ምናምን የመሳሰሉ ነገራቶችን አኒሜሽን ላይ መጨመር ይቻላል። ተለያዩ ነገሮች ከታች ደግሞ ሰከንድ ምልክት አለ። ምን ያክል ቶሎ ይውጣ ወይስ ሲቆይ የሚለውን የሚወስንልን ነው። ኢፌክቶች አሉ፣ ቴክስት ላይ የምንጠቀማቸው ኢፌክቶች ሰው እነዚህ ኢፌክቶች እንግዲህ የቴክስቱን ሁኔታ ጽሁፉን፣ ምናምን ከለሩን ይከያይረዋል። ይኸውን የዩትዩብ የሚለው በጣም ያሳምረዋል የራሱ ከለር ነው። እንደዚህ አይነት ነገሮችን ኢፌክት ላይ እየጨመርን ጽሁፋችንን ማሳመር እንችላለን ማለት ነው። ሽፉ በጣም የሚያማምሩ ነገሮች ናቸው እነዚህ። ከዛ ይሄ ቴክስት እንግዲህ ቪዲዮ ሙሉ ቪዲዮ ላይ እንዲገባ ከፈለጋችሁ እንደዚህ ጫፉን ይዛችሁ ጫፍ ላይ ያለችው አነጫው ምልክት ይዛችሁ ወደዛ በመጎተት ማስጠጋት ይቻላል። ሶ የቱ ጋር ይሆን የሚለውን ከፈለጋችሁ እያንሸራተታችሁ ሳይዙን አነስ በማድረግ ጥግ ላይ እንዲሆን ማድረግ ይቻላል። አሁን ተመልከቱ ማለት ነው ሶ እንደዚህ ዩቲዩብ የሚለው ላይ እንደዛው እንዲቆይ ማድረግ ይቻላል። በጣም የሚያምር ነገር ነው ማለት ነው። ሌላው ድሮ ሚላለ ድሮ ላይ እንግዲህ የተለያዩ ነገሮች ማሳየት ቀስቶችን ና ማስገባትም የምንችልበት መንገድ ነው። ድሮ የራሳችን የሆነ ቀስት ምልክት መጠቀም እንችላለ ድሮ ላይ ካልሆነ እስቲ እንትኖች ላይ ስቲከር ላይ ኖርማሊ ራሱ ያዘጋጀዋል ስቲከሮች ላይ ቀስት ምልክት ያ። ምሳሌ እስኪ እንጠቀም አሁን ትምህርት ምናምን ስንሰጥ እንደዚህ አይነት በቀስት ማሳየት የምንፈልገው ነገር ካለ እንደዚህ ወደዛ እንዲያመለክት ማድረግ ይቻላል። ስለዚህ ቀስቱ ደግሞ እስኪ ድረስ ይቆይ የሚለውን እ የምንወስነው ተመልከቱ፣ ይጠፋል እዚህ አሁን ማስረዘም ማዝረዘም ከፈለኩኝ እንደዚህ አስረዘሜ ረጅም ሰዓት እንዲቆይ ማድረግ እንደዚህ የሆነ እንዲቆይ ወር ደግሞ እንዲያጠር ማድረግ እችላለሁ፣ ነጩን ይዤ ወደ ኋላ መመሳብ ወይ ደግሞ ከፈለኩ ደግሞ ስፕሊት ማድረግም እችላለሁ ማለት ነው። እነዚህ የመሳሰሉ ነገሮች ካፕካት ላይ መስራት እንችላለን። ጥያቄዎች ካሏችሁ ኮሜንት ላይ እንድታስቀምጡልኝ በዚህ አጋጣሚ እጠይቃለሁ። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። ስለዚህ እንማማርበታለን። በዚህ ዩቲዩብ ቻናል ላይ ብዙ ነገር ማማራረ እንችላለን ማለት ነው። ኦዲዮ የሚላለ ኦዲዮዎችን ማስገባት ትችላላችሁ። ሳውንድ ኤፌክስ የሚላለ ሳውንድ ኤፌክትስ ለምሳሌ እንደ አጫጭር የሆኑ ሳውንዶች ናቸው። እነዚህ ለምሳሌ ወረቀት ሲገለጥ ያለው ድምፅ፣ እንደ ኤክስፕሎዥን እንደ ፍንዳታ አይነት ነገር የተለያዩ ድምጾችን ማሳመሪያ ነገሮችን እየጨመራችሁ እዚህ ላይ ኤዲት ማድረግ ትችላላችሁ ማለት ነው። ኤክስትራክት የሚለው ኦልሞስት ያየረው ነገር ነው። ሳውንድ ላይ ሳውንድን ከቪዲዮ ላይ ኤክስትራክት አድርገን ወደዚህ ማስገባት ከፈለግን ነው ይሄ ኤክስትራክት የሚለው ሶ፣ እነዚህና የመሳሰሉ ነገሮችን እንግዲህ መማር ይቻላል። ጥያቄዎች ካሏችሁ ጻፉልኝ። በቀጣይ እንግዲህ ሌላ ኤዲቲንግ ነገሮችን ይዤ እመጣለሁ። ሰው ምን ምን ነገሮችን ማየት እንደምትፈልጉም እናንተም ጻፉልኝ ማለት ነው። ይበልጥ ቀለል ባለመንገድ መማማር እንችል ዘንድ የእናንተ አስተዋጽኦ ያስፈልጋል። ፊልተሮችን መጠቀም ትችላላችሁ። ለምሳሌ ሰው የተለያዩ ፊልተሮችን በመጠቀም ባይዘወይ ኔትወርክ ይጠይቃል ይሄ አፕሊኬሽን ሰው መታገስ ነው እንግዲህ ፊልተሮችን ቪዲዮዎች ላይ በማስገባት የተለያዩ ነገሮችን እንደዚህ አይነት ነገሮችን ማስገባት ትችላላችሁ። በጣም ብዙ ነገር ነው ፊልተር ውስጥ ራሱ ያለው ሰው እየተቀያየረ መግባት ይችላል። የሚያምሩ ነገሮች ናቸው ያሉት። ሰው በቀጣይ የምንማማርባቸው ነገሮች ይሆናሉ። ይሁን ልክ እንደዚህ ተመልከቱት። ወርቅማ ነገር አደረገው ማለት ነው። የመሳሰሉ ነገሮችን መጠቀም ትችላላችሁ።